ወደ ወዛቲ ኮንፉ አሐንጻ ለቤተ ክርስቲያን ይሄ ሁላችሁም ተናገሩ። በዚች አለት ላይ ቤተ ክርስቲያንን እሰራታለሁ። እንግዲህ ይህንን ቃል የተናገረው ቅድመ ዘመናት የነበረ ዓለምም ቀድሞ የነበረ እምኀበ አልቦ ኀበ ቦ ካለመኖር ወደ መኖር አንጥቶ ግዙፉንም ረቂቁንም ዓለም የፈጠረ ሲፈልግም ማህበቡ ማዳልቦ ከመኖርም ወደ ዓለም መኖር ከፈለገ ማሳለፍ እንደ ጨርቅ ጠቅሎ ዓለምን ማሳለፍ የሚችል በኋለኛው ዘመን በገባው ቃል ኪዳን መሰረት ዓለምን የሰው ልጅ ለማዳን በለቢሰ ስጋ በተዋህዶ ከድንግል የተወለደ የተገለጠ ወቀደሳ ለሀገር በኪደተ እግር እንዳለው ሊቁ በሙጅ የተመላለሰ ዓለምን የሰበከ ያስተማረ በቀራኒው ቤዛ ሆኖ ዓለሙን ያዳነው የድንግል ማርያም ልጅ መድሃን ያለ ነው። ቃሉን የተናገረ ማለት ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስናነብ እንመለከታለን። ቅድምን ተነቧል። ቅድም እንዳልኳቸው ብዙ ጊዜ ያው በእንቅስቃሴም ላይ ስለነበረ የተባለው እንደ ብዙዎቻችን ከጆሮአችን ያመለጠን ነገር ሊኖር ስለሚችል ያንን ለማስረዳት ያክል ነው። እንግዲህ ቤተክርስቲያን ይሄን ነው የሚለው፣ በዚች ዓለት ላይ ምንላታለው ምንላታለው ለቅዱስ ጴጥሮስ የተናገረው ይህን ከመናገሩ ቀድሞ እንደ ባጭሩ ቤተ ክርስቲያንን ካለመመላየት እስካለመሰል እንቃኛት። ማናት ቤተ ክርስቲያን ማናት? ራሷ በሐዲስ ኪዳኗ ብቻ ነው ቤተ ክርስቲያን የኖረችው? ከዚያ በፊት የሚለው ስንመለከተው በዚህ በስነ ፍጥረት ምሁራን መተርጉማንና የሚስጥር ሊቃውንት ሲተነትኑት ሰውና ቤተ ክርስቲያን ተለያይተው አያውቁም ይላሉ። እንዳውም ሰው የተፈጠረው ቤተ ክርስቲያን ነው። የት ነው የተፈጠረው ንገርም እስቲ ደውለ ጆራችን አዲስ የሚሆን ነገር ሲኖር ድምጻችን ፀጥ ይላል። ቤተክርስቲያን ሰው የተፈጠረው ቤተክርስቲያን ይላሉ። ቤተክርስቲያንና ሰው ተለያይተው አያውቁም፣ ሊለያዩም አይችሉም። ዓለም እንኳን ሲያልፍ እኛ ወደዚያኛው ዓለም ስንሄድ ይቺ በምድር ላይ እግዚአብሔር መንግስት ወክላ ያለችው ቤተክርስቲያን በምታልፍበት በጊዜ መንግስተ ሰማያትን ለኛ ለልጆቿ አስረክማ ወደዚያኛው ዓለም ሽግግር አድርጋ ነው የምታልፈው ማለት ነው። ስለዚህ ቤተ ክርስቲያን ሰው ከዚያው ተፈጠረ ይላል። መቃቢስ ዘገዳ መሆር የተባለ ሊቅ ሲናገር እግዚአብሔር አዳምን የፈጠረው ምድረ ኤልዳ፣ እንደው ጎል ለይገሉ ምድረ ኤልዳ፣ በኤልዳ ምድር የሚሉ አሉ። ወጎል ቤሉ በደብር ቅዱስ፣ ቅዱስ ደብር የተፈጠረ የሚሉ አሉ። ወጎል ለይገሉ ሞሪያ፣ ሞሪያ ተራራም ተፈጠረ የሚሉ አሉ። ወጎል ቤሉ ቀራኒዎም ተፈጠረ የሚሉ አሉ። ይሄን ካለ በኋላ ሲጠቀልለው ሁሉንም ጠቅሎ ይቲ ቀራኒዎ ሰው የተፈጠረው ቀራኒዎ ነው። ይላል ቀራኒዎ መካነ ተፈጥሮቱ ለሰብ ወመካነ መቃብር ይሁ መካነ ተፈጥሮቱ ለአዳም ወመካነ መቃብር ይሁ። ያዳም የተፈጠረው ቀራኒዎ ነው። አዳም ሲሞትም 930 ዓመት በዘፍጥረት ምዕራፍ 5 ላይ እንደተጠቀሰው አዳም ተፈጥሮ 930 ዓመት ነው የኖረው 930 ዓመት ሲሆነ ሞተ። ከአዳም ጀምሮ እስከ አስረኛው ትውልድ እስከ ኖህ አስከሬኑ ሳይቀበር ነበረ። ምክንያቱም በሳጥን አድርገው ልጆቹ ሁሉ መሥዋዕት እያቀረቡ እንደ ጽላት ይጠቀሙን ነበር። የአዳምና እስከ መልከጸዴቅ ድረስ መጥቶ ካህኑ መልከጼዴቅ ቀራንዮ ቀብረው ከተፈጠረበት ቦታ ብሎ እግዚአብሔር ነገረው መልከጼዴቅ ቀራንዮ ወስዶ አዳምን ቀብሮታል ማለት ነው። ስለዚህ የአዳም የተፈጠረው ቀራንዮ ነው፣ የተቀበረውም ቀራንዮ ነው። ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ ያዳም የተቀበረበት የተፈጠረበት ብቻ ሳይሆን ቀራንዮ ወ የክርስቶስን የመስቀሉ ቦታ ነው ይላል። ይሄን ካለ በኋላ አመተ ሰቅለ ላይ ለቀራንዮ በመስቀል ላይ ክርስቶስ ቀራንዮ ላይ በተሰቀለ ጊዜ ወረደ ደሙ ላይ ለመስቀል ከመስቀሉ ላይ ደሙ ወረደ ወወአ ውስተ ምድር ሰጢቆ መቃብሪሁ ለአዳም ለቀድሶ ነፍሶ ሥጋው የአዳምን ነፍስና ሥጋውን ሊቀድሰው ምድርን ሰንጥቆ የክርስቶስ ደም በአዳም መቃብር ላይ ምድር ሰንጥቆ ወረደ ይላል። ክብርና ምስጋና ለመድኃኔ ዓለም ይሁን። በእውነት እንግዲህ ይሄ ተፈጥሮ ተሰብና ዲነ ተሰብን ቀራንዮ ላይ ያገናኘዋል። የተፈጠረው እዚያ ነው፣ ድነቱም እዚያው ነው። ሰው ልጅ ማለት ነው። ከዚያም ከፍ ስንል ደግሞ ሰው የተፈጠረው አርብ ሲሆን ቤተክርስቲያን እሁድ ነበረች ተፈጥራለች። ይችላሉ ደሞ ሊቃውንቱ ደግሞ ወጣ ብለው ደሞ ከሰው ሲያወጣ ቤተክርስቲያን ወደ አለ መላእክት ወስዷትና ኢዮር ራማ ኤረር የሚባለው ኤረር ቅሪ ማይለቱ ነው። ኢዮር ደግሞ ቅድስቱ ነው። ራማ ደግሞ መቅደሱ ነው ማለት ነው። ለዚህም ነው ሊቁም ኢትዮጵያዊ ሊቅ የስነ መለኮቱ የነገረ መለኮቱ ረቂቅ ሊቅ የታላቁ ሊቅ አባ ጊዮርጊስ ዘጋ ሲጫ ወባቲ ለዛቲ ቤተ ክርስቲያን ስራ ተመላይ ታሪያ ዘበሰማያል ። ይቺ ቤተ ክርስቲያን የዚች ቤተ ክርስቲያን ስራቷ፣ ማንነቷ፣ ሁለንተናዋ በሰማይ ያሉ መላእክት የሚያመሰግኑባት በሰማይ ያሉ የመላእክትን ዓለም ትመስላለች። እንደዚያ ነች። እንደ በጽርሐ አርያምም ትመስላለች ይላል። ቀጥሎ ይህን በደንብ ይገልጸዋል። ስለዚህ ከዚያ ጀምሮ ቤተ ክርስቲያን ቀደም ብላ ከሰው ቀድማለች ስንል ወደ ሰማይ ወስዳታለን ሰው ግን ሲፈጠር ቀራኒ ሆኖ ወደ ምድር ስናመጣት፣ ግን ቤተ ክርስቲያን የመጀመሪያ መነሻዋ ቀራኒ መድረሻዋም መድረሻውም ቀራኒ ከቃሉ ጋር ናችሁ። መነሻዋ የት ነው? መድረሻዋ የት ሆነ? ቀራኒ ነው። አያችሁ። ለብሉይ ኪዳን ለሐዲስ ኪዳንም አዳም ከተፈጠረ በኋላ ወደ ገነት ሲገባ በገነት ዋህል ሆኖ ለአዳም ለሔዋን መካነ ጸሎት የጸሎት ቦታ ነበራቸው። በገነት ይጸልይ ነበረ። ቤተ ክርስቲያን ከሰው ሰው ከቤተ ክርስቲያን አልተለየችም። ከሰባት አመት በኋላ አዳም ተባሮ ሲመጣ እዚያ ከገነት አስወጥቶ እግዚአብሔር ወደ ቀራኒዎ ነው ቀድሞ ወደ ተፈጠረበት ምድር ወደ ቀራኒዋ መጣው። ከዚያው አላለፍም። ከዚያው በኋላ ቤተክርስቲያን በዚህ መንገድ ስትወጣ አስተወሪ ቀራኒዎ ሆና ቀጠለች። በየተራራው በየኮረብታው መስዋዕት እየቀረበ ሲመቻቸው ቀራኒዎ፣ ሳይመቻቸው በስደት ሲሆኑ ቀራኒዎን በመሰለ ተራራ ሁሉ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ መስዋዕት እያቀረቡ ቀጥለዋል። ከዚያ እስከ ዘመነ መሳፍንት ታልቆ 3300 ዘመን ሲፈጸም ሙሴ ላይ ስትደርስ እስራኤላውያን 600 ሺህ ሆነው ከግብጽ ባርነት ነፃ ሲወጡ በምድረ በዳ ሙሴ አርባ መዓልት አርባ ሌሊት ጾሞ ቤተክርስቲያን ተገለጠች። ከቃል ምን አለች ቤተክርስቲያን? በዘጻ ሰላሳ አራት ላይ ስታነቡ እንደው አራዮ እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይ ቤሎ ከመዝ ግበራ እንደዚህ አድርገህ ሥራ ብሎ የብርሃን ድንኳን እግዚአብሔር ለሙሴ አሳየው። ድንኳኗም ቅድስት መቅደስ ቅን ማህደት አላት። የብርሃን ድንኳን ናት፣ በደብረ ኮሬብ የታየችው ለሙሴ። እግዚአብሔር ቀርጾ ያሳየው ባይምሮ የተቀረጸውን ያንን የሚሠሩ ሰዎችን አዘጋጀለትና በምድር ላይ ሙሴ ደብተራ ኦሪት የምትባል ቤተክርስቲያን ሠራ። ምን ሠራ? አቃሉ ጋናችሁ እስኪ በምድር ላይ ድንኳን ሆና ተገለጠች። ደብተራ ማለት ድንኳን ማለት ነው። ያቺ ደግሞ ወደ ቤተ ወደ ኦሪቱ ስንወስዳት በዘመነ መሳፍንት እስከ ዘመነ ነገስት ድረስ የነበረችው ሰውና እግዚአብሔር የተገናኘበት ያቺ ምሳሌያዊት መቅደስ ናት ማለት ነው። ደብተራ ኦሪት። በነገራችን ላይ በዚህች ቤተ ክርስቲያን በድንኳን በዚህች ድንኳን ሰውና እግዚአብሔር አራት መቶ ሰማንያ ዘመን ተገልግለዋል፣ ተገናኝተዋል። እስኪ በሉ ስንት ዓመት አልኳችሁ? ኧረ አይሰማም። በምን ተገለገለ እግዚአብሔር እ በድንኳን ድንኳኗ ላይ የቤተክርስቲያኗ ነው ምሳሌ፣ እና ማለት ነው 480 ዘመን ማለት ዘመነ መሳፍንት በሙሴ ይጀምራል። ከምድረ በዳ ከሲናይ ምድረ በዳ ወይም የተለምዶ ሲናይ የምንለው ሲናይ፣ ሲን ይሉታል፣ ሲናይ ይሉታል ባረበኛው። ወደ መሰረታዊ ትርጓሜው ሲመጣ ግን ሲን የሚባል እንጨት የተቆጣጠረው በርሃ፣ ሲን የሚባል ሾካማ እንጨት የተቆጣጠረው በርሃ እንደው ነበልባለ እሳት መስሎ ሳት የሚነድበት በረሃ የሚንቀለቀል በረሃ ማለት ነው። ስለዚህ በዚያ ውስጥ እየተገለገሉ 40 ዘመን ቆዩ። ከሙሴ በኋላ እያሱ ተተካ። ከእያሱም ነጌዴዎን፣ ባሪቅ፣ ሶምሶን፣ ዮፍታሔ የመሳሰሉት ቀጠለ። በዘመነ መሳፍንት ከኤሊ ደረሰ። ከዚያ በኋላ በዘመነ ኤሊ አርባ አመት ሙሉ ክህነት ከምስፍና ይዞ ኤሊ ተገልግሏል። ከዚያ አገልግሎበታል። ከዚያ ወደ ማንመጣች ወደ ሳውል፣ ከሳውልም ዘመን እነ ሳሙኤል ናቢያትር እነ ይህን የመሳሰሉ ካህናት አገልግሎት እየሰጡ እዚያ አመስግነዋል። ከዚያ በኋላ ቀጠለና ወደ ማን መጣ? እነ ናታን፣ እነሱ አገልግሎት እየሰጡ ቆይተው ዳዊት ደረሰች። ዳዊት ከዚህ በኋላ ድንኳኑን ወደ ህንጻ ልቀይራለ ተቃሉ ጋናቸው ምን አለ? ስንት ዘመን ሆናት አስቤተ ክርስቲያኗ ከዘመነ መሳፍንት እስከ ዘመነ ሶስተኛው ዘመነ ነገስ ሰሎሞን ድረስ ማለት ነው። እንደ ብዙ ጊዜ ሊቃውንቱ ይሄ የሳኦልን መንግስት አይቆጥሩትም፣ ምክንያቱም ዘመነ መሳፍንት ውስጥ ነው የሚካተተው ይላሉ። ብዙ ታሪክ አለው፣ ወደዚህ አንገባም፣ ስለ ሳኦል አሁን ለመተንተን ጊዜ ስለሌለን። እስከ ዳዊት ደረሰ። ዳዊት የእግዚአብሔርን ቤት ልስራ ብሎ እንደ ጸሎትም አደረገ፣ ነቢዩንም ይዞ ናታንን ሶማ የገባ እግዚአብሔር ግን አኮ አንተ ዘትነድቅ ሊተ ቤተ ለማኅደር። ይሄ በዜና መዋዕል በመጽሐፈ ሳሙኤል እንደተገለጠው እነሆ አንተ ቤቴን አትሰራም፣ አላ ዘይወጽም ሀቁየ ይነድቅ ወቱ ሊተ ቤተ፣ እሱ ቤቴን ይሰራልኛል ብሎ እግዚአብሔር ለሶሎሞን ፈቀደ፣ ለዳዊት አልፈቀደም። ስለዚህ አንዳንድ ጊዜ ቤተክርስቲያን ሰዎች ይጀምራሉ፣ እግዚአብሔር የፈቀደላቸው ደግሞ ይጨርሳሉ። አንዳንድ ጊዜ ቤተክርስቲያን ለመስራት ሰዎች ይመኛሉ፣ እነሱ ስለተመኙ ቤተክርስቲያን አይሰራም። ማን ሲፈቅድ ብቻ ነው። ስለፈቀደላቸው እግዚአብሔር እናመስግነው። ፍስቲ ዛሬ እናንተ ሶሎሞን ናችሁዋል ማለት ነው። ለዳዊት የተከለከለው በሶሎሞን ጊዜ ካንተ የሚወለደው ከአብራክ የሚገኘው ሶሎሞን ቤተክርስቲያን ይሰራል አለው። ከደብተራ ኦሪት ጽላቴን አውጥቶ ወደ መቅደስ ያወጣል አውጥቶ ያስገባል ብሎ እግዚአብሔር ለዳዊት የጠየቀውን ለሰሎሞን ለልጁ ቃል ገባለ። ሰሎሞንም በአባቱ ዙፋን በነገሰ ጊዜ የእግዚአብሔርን ቤት ለመስራት ሞከረ ይላል። በገባውንም ጸለየ። እግዚአብሔርም ተገለጠለ። ስራ ፈቅጄልሃለሁ አለው። ስራውን ጀመረ። በሰባት አመት የተንጣለለ ቤተ መቅደስ በምድር ላይ ሰርቶ ጨረሰ። የቃል ኪዳኑ ታቦት ከተቀደለት ድንኳን ወጥቶ ወደሚያምረው በወርቅና በብር ከተንቆጠቆጠው ቤተ መቅደስ ገባ። ክብርና ምስጋና ለመድኃኔዓለም ይሁን። በሆኑ በዜና መዋዕል ምዕራፍ 7 አንደኛ ዜና መዋዕል ምዕራፍ 7 ምዕራፍ 6 እስከ ዘጠኝ ያለውን ስታነቡ ከዚያ በኋላ ብዙ በሬ አርዶ ብዙ መስዋዕት አቅርቦ ያላደረገው የለም። ነዋይ ቅዱሳትን ሁሉ በክብር ጽላቱን ይዞ ከደብተራ ቆሪት ከተቀደደው እንኳን ወደ ተቀደሰው ወደ አዲሱ ቤተ መቅደስ የእግዚአብሔር ነዋይ ቅዱሳት ይዞ ወደ መቅደሱ አስገባ። ብዙ ከ280 በላይ ካህናት ባሉበት እነሱ እየዘመሩ ብዙ ሕዝብ አለበት። ቤተ መቅደስን አከበረ። ቅድም ይሄ ዋዱ ላይ የሚጸልየው ጸሎት በነገራችን ላይ ዜና ሙአኢልና ኦሪተ ሙሴ ነው የሚነገሩ። አሁን ሊቃውንትም ሲያዜሙት የነበረው ጊዜ የለንም እንጂ እያንዳንዱ ዜማውን ቢባል ቢተረጎል ወንጌሉም ሲገናኝ ሲረቀቅ፣ ይሄ በዜና ሙአል ለሶሎሞን የተገባው ቃል ኪዳን ሶሎሞን ቤተ መቅደሱ እንዴት እንደሰራ ከሰራ በኋላ እንዴት ቤተ መቅደሱ እንደመረቀው ከዚያ በኋላ መስዋዕት ሲያቀርብ እግዚአብሔር ለዘላለም አይኖቼ በዚህ ቤት ናቸው ብሎ በቤተ መቅደሱ ደጅ የሚጠኑት ሁሉ ልጆቹን እግዚአብሔር እንደሚባርግ ቃል የገባበት ሁኔታ በዝርዝር የሚያስረዳን ይሄ ነው ማለት ነው። ከዚያ በኋላ የሶሎሞንን ቤተ መቅደስ ባቢሎናውያን አሂዛብ አፈረሱት ካፈረሱት በኋላ ከሰባ ዓመት በኋላ 46 ዓመት የፈጀ ህንጻ ደግሞ በዘሩባቤል ተሰራ። ከዚያ በኋላ እንግዲህ በየዘመኑ በዘመን ኪደት ወደ ምኩራብ እየተቀየረ በምኩራብ እግዚአብሔር ሲገለገል ቆየ። በምኩራብ ውስጥ እግዚአብሔር ራሱ መድኃኔዓለም ሰው ሆኖ መጥቶ እያስተማረ በዚህ ምድር እያስተማረ ከቆየ በኋላ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ቤተክርስቲያንን መሰረተልን። ስለዚህ ለቅዱስ ጴጥሮስ እንደ ወደ ቂሳሪያ ሀገር በገባ ጊዜ ማን ትሉኛል ማን ይሉኛል፣ በቂሳሪያ ድልዎች ብሎ ሲጠይቀው ሙሴ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል ብሎ ሲገልጾ እናንተ ማን ትሉኝ ያላችሁ ይችላል የያው የእግዚአብሔር ክርስቶስ ነው ብሎ ትክክለኛው ተከክለኛው የሐዲስ ኪዳን የክርስትና የክርስቲና እምነት ወልደ አብ ወልደ ማርያም በተዋህዶ ከበር የሚለውን ይህን በደንብ ጴጥሮስ ተረድቶ ስለገለጠ መድኃኒ ዓለም እሱ ደግሞ አጸደቀለትና ብፁ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን አንተ ብፁ ነህ አኮዘ ዘ ከሰተ ለከ ዘስጋ ወደም አላ የሰማያዊ ሰማያዊ አባቴ መንፈስ ገለጠል እንጂ ስጋና ደም አይደለም። በዚች አንተ ፖፖ ዲበዛት ፖ አንተ መሰረት ነህ፣ ባንተ መሰረትነትም ላይ ቤተ ክርስቲያን እሰራታለሁ። ዋና ቅጽ ሲሆን ይህ ይይሩዋ የገሃነም ደጆች ድል አያደርጓትም፣ አያሸንፏትም፣ አያናውጧትም ብሎ በክርስቶስ ደም የተመሰረተችውን የአዲስ ኪዳኗ ቤተ ክርስቲያን እንደገናም የአዲስ ኪዳል በክርስቶስ ደም የታጠቡ ሚመናንን በዚህ ምድር ላይ ያለው እንደገና የእኛን ህብረትና የእያንዳንዱን የሚመን ህይወት በሚተረጉም ሁኔታ